ጤና ይስጥልኝ ሃንጋሪያዊው የግራ መስመር ተከላካይ ሚሎሽ ኬርኬዝ ወደ ሊቨርፑል የሚያደርገው ዝውውር በጠናቀቁም በትናንትናው እለት ይፋ ተደርጓል እንግዲህ ለዝውውሩ ሊቨርፑል ወደ 40 ሚሊዮን ፓውንድ ወደ 54 ሚሊዮን ዶላር ወጪ አድርጓል ማለት ነው ስለዚህ ዝውውር መስማት ከጀመርን የተወሰኑ ወራቶችን አስቆጥረን ነበር ፕሪምየር ሊጉ ከመጠናቀቁም በፊት በተወሰነ መልክ ወደ ሊቨርፑል ሊመጣ እንደሚችል በግራ መስመር ተከላካይ ላይ ስሙ ሲነሳ ነበር፣ ኬርኬዝ ማለት ነው። መጨረሻ ያው የማይቀረው ዝውውር በትናንትናው ዕለት ይፋ ተደርጓል ማለት ነው። በተወሰነ መልክ ከዚህ ዝውውር ጋር በተገናኘ ኬርኬዝ ለሊቨርፑል ወይም የአርኔ ስሎት ሊቨርፑል ውስጥ እንዴት ፊት ሊያደርግ ይችላል፣ በሴምታይም በዚ ቦታ የሚጫወቱት እንደ አንዲ ሮበርትሰን እና ኮስታስ ሲሚካስ ምንድን እጣ ፈንታቸው ምን ሊሆን ይችላል? ከሚለው አንጻር የተወሰኑ ነጥቦችን ለማንሳት ነው። እንግዲህ ቀድሜ እንደጠቀስኩት ይሄ ዝውውር በተወሰነ መልክ የተወሰኑ ወራቶችን ፈጅቶ ነበር ማለት ነው። ስለ ዝውውሩ ስንሰማ ነበረ። ተጫዋቹ ግን ይሄ ሜሎስ ኬርኬዝ ማለት ነው፣ በባህሪ ብዙም ያን ያህል ስፖት ላይት ላይ መሆን የሚፈልግ አይነት ተጫዋች አይደለም፣ ወይም እይታ ላይ ብዙ መቆየት የሚፈልግ ተጫዋች አይደለም። ከዚህ ቀደም እንግዲህ ለትልቅ ክለብ እየተጫወተም ስላልነበረ ይህ አጋጣሚ ምቹ ነበር ለሱ ያን ያህል የራሱን ሕይወት እንዲመራ ማለት ነው። አሁን ትልቅ ቡድን መግባቱም አንድ የበለጠ እይታ ውስጥ እንዲገባ ያደርገዋል። ፕላስ ደግሞ ስለ ዝውውሩ ብዙ ሲወራ መቆየቱም በተመሳሳይ ይህን አይነት አጋጣሚ ፈጥሮለታል ማለት ነው። በአብዛኛው ግን ጨዋታ ከሌለ ኦፍ ሲዝን በሚሆንበት ክረምቱ ጊዜ በብዛት ወደ ገጠራማ አካባቢ ሄዶ ከአሳ ማጥመት ጋር በተገናኘ ስልኩን በማጥፋት አይነት ጊዜውን ለማሳለፍ የሚመርጥ አይነት ተጫዋች ነው ሚሎሽ ኬርኬዝ ማለት ነው። እንግዲህ ከበኑማውዝ የመውጣቱ ነገር ከመረጋገጡ በፊት ማለት ነው አንድ የሰርቢያ የዩቲዩብ ሾ ሱፐር ኢንዲሬክት ኖ የሚባል ሾ ላይ ቀርቦ ነበር ከአባቱ ና ኤጀንቱ ነው። አባቱ ሰባስቲያን ይባላል። እና ስለ እግር ኳስ ሕይወቱ ወደሴም ታይም ወደ ሊቨርፑል እስካደረገው ዝውውር ድረስ የተለያዩ ሀሳቦችን ለማንሳት ሞክሮ ነበር። ወደ ሊቨርፑል እንደ ተጋጣሚ ቡድን ሆኖ የተጋጣሚ ቡድን ተጫዋች ሆኖ ሲሄድ አንፊልድ የተለያየ ኤክሳይትመንት እንደሚሰማው አንፊልድ ላይ ሲጫወት ማለት ነው። ከዛ በተጨማሪ ደግሞ በመስመሩ ከገጠሙት አስቸጋሪ ተጫዋቾች ውስጥ ደግሞ መሀመድ ሳላ የእሱ ከባዱ ተጋጣሚ ወይም ደግሞ ተፋላሚ መሆኑን ነጥቦችን አንስቷል፣ ማለት ነው። አባቱ ሰባስቲያን ኤጀንቱና አባቱ ደግሞ ወደ ሊቨርፑል ያደረገው ዝውውር ትልቅ አስተዋጽኦን ያደረገው የሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ሂውዝ ነው። እንግዲህ ሪቻርድ ሂውዝ ከዚህ ቀደም የቦርን ማውዝ ስፖርቲንግ ዳይሬክተር ነበረ። በቦርን ማውዝ ቆይታው ደግሞ ሚሎሽ ኬርኬዝን ከኔዘርላንዱ ኤዚድ አልካማር ያመጣው እሱ ነበረ ማለት ነው። ሰው አባትየው ከዛ ያመጣን ወደ ቦርንማውዝ እሱ ነበር። ወደ ህንድ እኒድም ቢለን ወደ ህንድ እንሄዳለን የሚል አይነት አስተያየት ሰጥቶ ነበር። ወደ ሊቨርፑል ለመምጣቱ ትልቁን ሚና የተጫወተው የስፖርቲንግ ዳይሬክተር ነው ማለት ነው፣ ሪቻርድ ሂውዝ ማለት ነው። እንግዲህ ኬርኬዝ ሃንጋሪያዊ ቢሆንም ለሃንጋሪ ብሔራዊ ቡድን የሚጫወት ቢሆንም የተወለደው ግን ሰርቢያ ውስጥ ነው በነገራችን ላይ ይሄ አሁን ቀጥቤ የጠቀስኩት ሱፐር ኢንዳይሬክት ነው የሚባለውም፣ የሰርቢያ ዩቲዩብ ቻናል ነው ብያቸዋለሁ። ሰርቢያኛ የሚተላለፍ የዩቲዩብ ቻናል ነው ማለት ነው። እስኪ አሁን ከሊቨርፑል ጋር እንዴት ፊት ሊያደርግ ይችላል የሚለውን እንመልከት ማለት ነው። በዋናነት ያው ኬርኬዝ የመጣው ለረዥም ጊዜ የአንዲ ሮበርትሰንም ቦታ፣ የግራ መስመር ተከላካዩንም ቦታ ለመሸፈን ነው። ገና 21 አመቱ ነው። ብዙ ዓመታትን ለማገልገል የሚችልበት እድሜ ላይ ነው የሚገኘው ሮበርትሰን እንግዲህ እድሜው ከሰላሳም አልፏል። ስለዚህ አንስሎት ለሚፈልገው ኢነርጂ አሁን ሮበርትሰን የሚገኝበት እድሜ የሚሆን አይደለም። ስለዚህ የበለጠ ኢነርጀቲክ የሆነ ከኳስ ጋር ጥሩ የሆነ አይነት የመስመር ተከላካይ ይፈልጋል። ያን ለመስጠት ነው እንግዲህ ኬርኬዝ ወደ ቡድኑ የመጣው። ስሎት እንደሚታወቀው ፍሌክሲቢሊቲ ለሱ ቁልፍ ነው ማለት ነው አንስሎት ማለት ነው። በተለይ በመስመር አጥቂ የሚጫወቱ ተጫዋቾች ይህን አይነት አማራጭ እንዲሰጠው ይፈልጋል አን ስሎት ማለት ነው። ኬርኬዝ በግራ መስመር ተከላካይነቱ ማለት ነው የበለጠ በኋላ ኳስ መርስትሮ ለመውጣት የሚረዳ አይነት ተጫዋች እንዲሆንለት ይፈልጋል። የበለጠ ሞርናሮ በሆነ አቀራረብ ማለት ነው ኳስን ኳዳ ለመስርቶ ለመውጣት ሴንትራሊ ለማጥቃት የሚረዳውን እድል ሊሰጠው ይፈልጋል። አደሴም ታይብ ደግሞ ከመስመራ ቄዎች ጋር ደግሞ ሞር አንደርላፕ እያደረገ የበለጠ ማጥቃት እድሉን መጨመር የሚፈልግ እንዲጨምርለት የሚፈልግ አይነት አሰልጣኝ ነው ማለት ነው። አርነ ስሎት የሚፈልገው የመስመር አጥቂ ከዛ በተጨማሪ ደግሞ ሞር አንደርላፕ ብቻ ማድረግ ሳይሆን እንዳስፈላጊ ነው ደግሞ ዋይድ ፖዚሽኖችን በመያዝ ሞር ኦቨር ላፕ በማድረግ የበለጠ የማጥቃት አማራጮችን እንዲሰጠው ይፈልጋል ማለት ነው። አርነ ስሎት ሶ ሞር ይሄ ፍሌክሲቢሊቲ ለአርነ ስሎት በጣም ቁልፍ ነው ማለት ነው። የተወሰኑ ቁጥሮችን ለማየት ብንሞክር በ2425 ላይ ኬርኬዝ ከዚህ አንጻር ማለት ነው እንግዲህ ሚሎሽ ኬርኬዝ ባለፈው ሲዝን ላይ በአጠቃላይ 131 የሚሆን የአንደርላፒንግ ራኖች ማድረግ ችሏል ማለት ነው፣ በውስጥ መሮጥ ችሏል። ሞር እንደ አንቶኒ ሴሜኒዮ አይነት ተጫዋች በዊድዙን ሲይዝ ማለት ነው እሱ አንደር ላፕ ያደርጋል። በአንዳንድ አጋጣሚዎች ደግሞ አንቶኒ ሴሜኒዮ አንደርላፕ ሲያደርግ ወደ ውስጥ ሲገባ ማለት ነው፣ ወደ ውስጥ ሰብሮ ሲገባ ሌሎር ኬርኬዝ ደግሞ ኦቨርላፕ አድርጎ ይሄዳል ማለት ነው። ሁለቱንም በጥሩ ሁኔታ መተግበር የሚችል አይነት ተጫዋች ነው ሰው በአጠቃላይ ባለፈው ሲዝን 131 አንደላፒንግራን አድርጓል ማለት ነው። ይሄ ደግሞ ሮበርትሰን ካደረገው 68 ኦልሞስት እጥፍ ማለት ነው። ከዛ በተጨማሪ ደግሞ የአውሮፓ ሰባቱን ሊጎች ብንመለከት ከዚህ አንጻር ብዙም ይህን ያህል አንደላፒንግራኖች ያደረገ ተጫዋች አናገኝም ማለት ነው። ከዛ በተጨማሪ አንድ የኬርኬዝ ሌላ ትልቁ ብቃት ማለት ነው፣ ከተከላካይ ጀርባ የሚገኙትን ስፔሶች ማጥቃት ይችላል ማለት ነው። በዚህም በአራተኛ ደረጃ ላይ ይቀመጣል ማለት ነው። ከተከላካይ ጀርባ የሚገኘውን ስፔስ በማጥቃት ማለት ነው። የበለጠ ማጥቃቱ ላይ በደንብ ኢንቮልቭ ማድረግ እንደሚፈልግ ብዙ ፖዝቲቭ ራኖች፣ ወደፊት መሮጥ የሚወድ አይነት ተጫዋች እንደሆነና የመስመር አጥቂን የበለጠ ሰፖርት ሊያደርግ እንደሚፈልግ አይነት ተጫዋች እንደሆነ መረዳት እንችላለን። በቦርንማውዝ ቆይታ በካንቶኒ ሲሜኒዮ ጋር ይህንን ነገር ሲያደርግ ተመልክተናል። አሁን ደግሞ በሊቨርፑል ከኮዲ ጋክፖ ወይ ደግሞ በልዩስ ዲያዝ ጋር ይህን ተመሳሳይ ነገር የሚያደርግበት እድል ይፈጠራል ማለት ነው። በተለይ ጋክፖ እንግዲህ በተለይ ነው፣ ባለፈው ሲዝን ስንመለከተው እንደነበረው ሞሮፍ ይሄ ሲግኒቸር ጎሎቹን ወደ ውስጥ ሰብሮ ለማስቆጠር የሚሞክርበት ጊዜ የበለጠ በውጭኛው ክፍል ኦቨርላፕ የሚያደርግ አይነት የመስመር ተከላካይ ሲኖር የበለጠ እድሉን ያሰፋለታል ማለት ነው። እነዛን ወደ ውስጥ ሰብሮ ገብቶ ለማግባት የሚሞክራቸውን እድሎች የበለጠ ለማስፋት ማለት ነው። ከዛ በተጨማሪ ኬርኬዝ ክሮሶች ላይ በጣም ጥሩ ነው። ከዚህ በፊት የሰራት ቪዲዮ ላይም ጠቅሼው ነበር። ይሄ ሃይ ክሮስም ሎ ክሮስም ከተባኮችንም ማድረግ የሚችል አይነት ተጫዋች ነው ማለት ነው። እንደ ባለፈው ሲዝን ከተመለከትን ማለት ነው፣ እንደ ሚሎች ኬርኬዝ ብዙ ቻንሶችን ከክሮስ የፈጠረ አይነት ተጫዋች የለም። አጠቃላይ 22 እድሎችን መፍጠር ችሏል ማለት ነው። ከዛ በተጨማሪ ደግሞ በአጠቃላይ በፕሪሚየር ሊጉ ባለፈው ሲዝን ላይ አሲስት ያደረገውን ቁጥር ብንመለከት አራት ተከላካዮች ብቻ ናቸው የሚበልጡት የመስመር ተከላካዮች ማለት ነው። የወልቭስ የነበረው አሁን ወደ ማንሲቲ የተዘዋወረው ራያን አትኑሪ፣ አሁን ወደ ማድሪድ የሄደው ደግሞ የቀድሞ የሊቨርፑል ትሬንት አሌክሳንደር አርኖድ፣ ፔድሮ ፖሮ እና አንቶኒ ሮቢንሰን የፉልሃሙ። እነዚህ የመስመር ተከላካዮች ናቸው ብዙ አሲስት በማድረግ በፕሪሚየር ሊጉ የሚበልጡት ማለት ነው። ኬርኬዝ ከነሱ ቀጥሎ በአምስት የፕሪሚየር ሊግ አሲስት ይከተላል ማለት ነው። ከነዛ አሲስቶች ውስጥ ደግሞ የተወሰኑ አሲስቶችን ብንመለከት የተለያየ አይነት ባህሪ ያላቸው አይነት አሲስቶች ናቸው የሚያደርጋቸው ማለት ነው። ለምሳሌ ሁለቱ አሲስት ያደረጋቸው ከማን ሲቲ ጋር በነበረው ጨዋታ ላይ ነው ማለት ነው። የመጀመሪያው ላይ የበለጠ ፊል ፎደንን በፍጥነት በባይላይኑ በኩል አልፎ ኳሱን ከትባክ በማድረግ ለሴሜኞ የተቆጠረች ግብ ነች ማለት ነው። ሁለተኛው ደግሞ ሞር አግሬሲቭ የሆነ ኦቨርላፕ በማድረግ ክሮስ በማድረግ ብራዚላዊ ኢቫኒልሰን እንዲያስቆጥር ያደረገው ነው ማለት ነው። ስለዚህ ብዙ አይነት ባህር ያላቸው አሲስቶች ያደርጋል። እንደዚሁ ሌላ ተጨማሪ ኦቨርላፕ አድርጎ በሴሜኞ በኋላ በኩል ማለት ነው ኳሱን የበለጠ ለዴቪድ ብሮክስ በማቀበል ዴቪድ ግቡ እንዲያስቆጥር አድርገዋል። ይሄ ደግሞ ኬቨርተን ጋና አንድ ለዜሮ ባሸነፉበት ጨዋታ ያደረገው ነው ማለት ነው። በአጠቃላይ 19 ሹቶችን ማድረግ ችሏል። በተለይ ደግሞ አስቆጠራቸው ግቦች በጣም ድንቅ የሆነችው አንዷ ከኒኳስል ጋር ያስቆጠራት ግብ የምናስታውሳት ነች። ኒኳስልን በደንብ በልጦ ያሸነፉበት ጨዋታ ማለት ነው። የነበረው ሀይል የነበረው ኢንጂን በጣም አስደናቂ ነበር። ግቡን ያስቆጠረበት ኳሷን ያሳረፈበት ቦታም በጣም አስደናቂ ግብ ነበረች ማለት ነው። ሶ እንደዚህ አይነት ኦቨርላፒንግ ራኖች በተጨማሪ ማለት ነው። ኬርኬዝ ደግሞ የስሎትን የሚፈልገውን ኢነርጂና ኢንቴንሲቲ ማች ማድረግ የሚችል ከሱ ጋር ኮፓፕ ማድረግ የሚችል አይነት ተጫዋች ነው። ያንን አብዳት ማድረግ የሚችል አይነት ተጫዋች ነው ማለት ነው። ግን አንድ ሌላው አዳፕት ማድረግ የሚጠበቅበት በዚህ በሊቨርፑል ቡድን ውስጥ ሊቨርፑል ከኋላ ኳስ መስቶ ለመውጣት ሲሞክር በሶስት ሴንተርባክ በቀኝ በኩል በተለይ ደግሞ ፍሪምፖንግ አይነት ተጫዋች ከሆነ ፍሪምፖንግ የበለጠ ሀይ ና ዋይድ መሆን የሚመርጥ አይነት ተጫዋች ስለሆነ እንደ ሶስተኛ የግራ ሴንተርባ ከሆኖ ወደ ውስጥ መግባት ይጠበቅበታል ማለት ነው። ይህን የበለጠ ራዳብት ማድረግ ያስፈልጋል ማለት ነው በሶስት ተጫዋች ከኋላ ኳስ መስርቶ ሊቨርፑል ለመውጣት በሚሞክርበት ጊዜ ማለት ነው። ወይ ደግሞ ሊቨርፑል ስድስት ቁጥር ተጫዋች የሚያስፈርም ከሆነ የበለጠ እሱም እንደ ፍሪምፖንግ ሀይ ና ዋይድ መሆን ይችላል ወይ ወደፊት የበለጠ ጠጋ ማለት ይችላል ዋይድም ባይሆን ወደ ውስጥም ገባ ብሎ ማለት ነው። ከዛ ስድስት ቁጥሩ እንደ ሶስተኛ ሴንተር ባክ ወደ መሀል ሊገባ ይችላል ማለት ነው። ነገር ግን ስድስት ቁጥርን ሜይ ቢ ማያስፈርሙ ከሆነ ኬርኬዝ አንድ አዳብት ማድረግ የሚጠበቅበት አዘ ሰርድ ሴንተር ባክ ወደ ውስጥ ገባ ብሎ ማለት ነው። ከኮናቴ ና ምናልባት ከቫንዳይክ ጎኖን እንደ ሶስተኛ ሴንተር ባክ ኳስን ከኋላ መስትቶ ለመውጣት የሚሞክርበት አጋጣሚ ላይሞር አዳብት ማድረግ ሊጠበቅበት ይችላል ማለት ነው። ተሽማፑን ደግሞ ብንመለከት በቦርንማውዝ ባለፈው ሲዝን የነበረው ማለት ነው፣ አብዛኛዎቹን ኳስ የነካቸው ቦታዎች ወደ 73 ፐርሰንት የሚሆነው ኳስ የነካቸው ቦታዎች ብንመለከት የበለጠ ፋር ሌፍት ቦታው ላይ ነው ማለት ነው። በጣም ዋይድ ሆኖ በግራ በኩል ማለት ነው። ስለዚህ በአብዛኛው መስመሩን ይዞ ወይ ባይላይኑን ይዞ የሚሄድ አይነት ተጫዋች ነው። ወደ ሰብሮ የበለጠ መግባት ላይ የበለጠ ከኋላ ደግሞ መስርቶ ለመውጣት ሲሞክርም ሊሆን ይችላል። ይህንን በተደጋጋሚ ማድረግ ሊጠበቅበት ይችላል ማለት ነው። ነገር ግን ከሮበርትሰን ጋ የበለጠ ከአወዳደር ነው ኬርኬዝ የበለጠ ሞር ድሪብለር ነው። የበለጠ ቦክስ ውስጥ ሊገባ መግባት የሚመርጥ አይነት ተጫዋች ነው። ሮበርትሰን ሞር ኤነርጀቲክ ሆኖ በተለይ ክሎፕ የመጣበት ሲዝን ላይ እናስታውሳለን። በሁለቱ መስመር የነበሩት ተከላካዮች ትሬንት በሆነ ሮበርትሰን ብዙ ክሮሶችን ሲያስመዘግቡ ነበር። ሞር ኦቨርላፕ የሚያደርጉ አይነት ተጫዋቾች ናቸው። የመስመር አጥቂዎቹ ወደ ውስጥ ሰብረው ሲገቡ፣ ሀፍ ስፔሱ ላይ ሲጫወቱ እነ ማኒም እነ ሳላም አይነት ተጫዋቾች የበለጠ ነው ወደ ቦክሱ ሞር ለመግባት ሲሞክሩ ግቦችን ለማስቆጠር የበለጠ ደግሞ እንደ ፌርሚኖ አይነት ደግሞ በጥልቀት ወደ ኋላ ሲመለስ ማለት ነው። ያን ክሮሶችን ከግራ እና ቀኝ ሆነው ሮበርትሰን እና ትሬንት ኦቨርላፕ አድርገው ከሄዱ በኋላ ብዙ ክሮሶች ሲያደርጉ ተመልክተናል ማለት ነው። ክሎፕ በመጀመሪያው ጊዜ ላይ ማለት ነው። ያን ያህል የድሪብለር አይነት የምንለው የመስመር አጥቂ አይደለም ሮበርትሰን ማለት ነው። ኬርኬዝ ግን ሞር በጣም ኳሶችን የበለጠ ድሪብል አድርጎ ማድረግ የሚወድ ነው። ወደፊት በደንብ ድሪብል አድርጎ መሄድ የሚወድ ነው ተጫዋችም እንደ አስፈላጊነቱ የመቀነስ አቅም ያለው አይነት ተጫዋች ነው ማለት ነው። ቦክስ ውስጥ የበለጠ ለመግባት የሚመርጥ አይነት ተጫዋች ነው። ፕላስ እድሜው አሁን ገና ወጣት ነው። ሞር ኢነርጂ አለው አደስ የምታይ ማለት ነው። ነገር ግን ሮበርትሰን ሞር ክሬቲቭ ነው። ብዙ የግብ እድሎችን መፍጠር የሚችል አይነት ተጫዋች ነው። ቀድሜ የጠቀስኩትም ባለፈውም ጊዜ ብዙ ኳሶችን ክሮስ አድርጎ ብዙ አሲስቶችን ሲያስመዘግብ ነበረ ማለት ነው። ሶ አሁን ግን ሞር ፓሶች ላይ ያው ሮበርትሰን የበለጠ ከድሪቢሊንጉ ይልቅ ሞር ፓሶች ላይ ሪላይ ያደረገ ነው አሁን በተለይ ማለት ነው። በፊት የበለጠ ኦቨር ላፕ አድርጎ ኳሱ ከፓስ በኋላ የመጨረሻውን ኳስ ለመስጠት የሚቀበሉ አይነት ተጫዋች ሆኖ እንመለከተው እንችላለን። አሁን ላይ ግን ሞር ኢኒሽት የሚያደርገው ኳሱን ከኋላ የሚጀምሩ አይነት ተጫዋች ሆኖ ነው የምንመለከተው። የበለጠ ፓሱ በአግባቡ ወደፊት ሄዶ የሆነ እድል ለመፍጠር የሚያስችልበት እድል እንዲፈጠር የሚያደርግ አይነት ተጫዋች ነው ሮበርትሰን። ኬር ኬዝ ግን የበለጠ ሞር ድሪቢሊንጉ ላይ የተሻለ አይነት ተጫዋች ነው። የበለጠ ቦክስ ውስጥ የመግባት እድል ያለው አይነት ተጫዋች ነው ማለት ነው። ዲፌንሲቭሊ ከተመለከት ነው አንድ ጥሩ ከዚህ በፊትም ጠቅሸዋል። ዋን ቪዮን በጣም ጥሩ ተከላካይ ነው። እንደ ፊዚካል አፒራንሱ አለም ፈጣን ነው። አንድ ለአንድም ሲከላከል በጣም ጥሩ ነው። ሞር ባላንስድ የሆነ ነው። ማጥቃቱም ላይ መከላከሉም ላይ ጥሩ ባላንስ ያለው አይነት ተጫዋች ነው። እንደ ድክመት ካነሳን ግን የአየር ላይ ኳሶችን በተወሰነ መልክ ማሻሻል ይጠበቅበታል ማለት ነው። አየር ላይ ኳሶችን እንግዲህ የራያል ዱዌሎችን ለማሸነፍ ባለፈው ሲዝን ላይ ወደ 36 ፐርሰንት ብቻ ነው ማሸነፍ የቻለው ማለት ነው። ከዛ ውጭ ግን ጥሩ ታክለር ነው፣ ሶሊድ የሆነ ታክለር ነው ማለት ነው። ወደ 60.5 ታክሎችን ማስመዝገብ ችሏል ባለፈው ሲዝን ላይ ማለት ነው። ያን ያህል ብዙ ታክሎችን የሚሞክር አይነት የመስመር ተከላካይ አይደለም፣ ሞሮ ፓሲቭ የሆነ የመስመር ተከላካይ ነው ማለት እንችላለን። ትናንትና በሰራሁት ቪዲዮ ላይ ስለ ሞስኬራ ማለት ነው እንደ ፓሲቭ የሆነ ተከላካይ ነው ሴንተር ባክ ነው ብዬ ነበረ። ብዙ ታክል አቴምፕት የማያደርግ ፓሲቭ የምንለው ማለት ነው ብዙ ታክሎቹ ብዙ የማይሞክሩ ነገር ግን ታክሎችን ሲሞክሩ በአብዛኛው ስኬታማ የሚሆኑ። ኬርኬዝን በተመሳሳይ ብዙ ታክሎችን የማይሞክር ነገር ግን ታክል በሚያደርግበት ጊዜ ግን ጥሩ ታክለር ነው ማለት ነው፣ ቀድሜ የጠቀስኩትም ቁጥር ግምት ውስጥ ስከተል ማለት ነው በቀጣዩ ደግሞ በዛ መስመር ላይ የሚጫወቱት አንዲ ሮበርትሰን እና ኮስታስ ሲሚካስ በኬርኬዝ መምጣት ምን አይነት እጣ ፈንታ ሊኖራቸው ይችላል የሚለውን ለማንሳት እንሞክር። እንግዲህ እስሎት ሶስት ሲኒየር ሌፍት ባኮችን ይዞ ሊቆይ አይችልም። ስለዚህ አንደኛው የመልቀቅ እድል ይኖረዋል ማለት ነው። እንግዲህ ሲሚካስ ከሊቨርፑል ጋር ተጨማሪ ሁለት ዓመት ኮንትራት ያለው ተጫዋች ነው። ባለፈው ሲዝን ላይ ዘጠኝ ፕሪሚር ሊግ ጨዋታዎችን ብቻ ነው የጀመረው፣ ማለት ነው የበለጠ መጫወት ሊፈልግ ይችላል። ነገር ግን ያን ያህል ለመልቀቅ የሚጣደፍ አይነት ተጫዋች አድርገን ልናስበው አንችልም፣ ሲሚካስን ማለት ነው። ከዛ በተጨማሪ ሊቨርፑል አንድ ተጫዋች መልቀቅ አለበት ስንል በቡድ በስብስብ ውስጥ ሊኖረው የሚያስፈልገው ወደ 17 የሚጠጉ ሆም ግሮን ያልሆኑ ተጫዋቾችን ነው መያዝ የሚችለው ማለት ነው። ይህ ቁጥር ደግሞ በቀላሉ ሊሞላ የሚችል ስለሆነ ተጫዋች በዛ ቦታ ላይ ሶስት ሲኒየር ተጫዋቾችን መያዝ ጥሩ አይሆንም ማለት ነው፣ ለስብስቡ ማለት ነው። እነዚህን ሆምግሮን ያልሆኑ ተጫዋቾችን የያዘው ቁጥር ከፍ እንዳይልበት ማለት ነው። ይህንን ማስተካከል ስለሚጠበቅበት አንዳቸው መልቀቃቸው ግድ ሊሆን ይችላል ማለት ነው። ነገር ግን ከሲሚካስ ይልቅ የበለጠ ሮበርትሰን አንደኛ፣ አንድ ዓመት ኮንትራት ነው በውሉ ላይ የሚቀረው። ከዛ በተጨማሪ ደግሞ ከአትሌቲኮ ማድሪድ የናስፈር ምን አይነት ጥያቄ እየመጣ እንደሆነ ይታወቃል። ስለዚህ በአብዛኛው ውሳኔው ሮበርትሰን ላይ የሚቀር ነው የሚሆነው። ባለፈው ሲዝን ላይ በተለይ በሁለተኛው ሲዝን መጀመሪያ ላይ በጣም ጥሩ አልነበረም። በስሎት በተወሰነ መልክ እንደ ዊክ ሊግ ነበረ ባለፈው ሲዝን የመጀመሪያው አጋማሽ ላይ። በሁለተኛው አጋማሽ ግን በጣም ጥሩ ሆኖ ነበር። ወደ 27 የሚሆኑ ጨዋታዎችንም ጀምሮ ነበረ ካረጋቸው 34 ጨዋታዎች ማለት ነው። ይሄ የታይትል አሸናፊነታቸው ከመወሰኑ በፊት ነው። ይሄ ሆነው ሰከንድ ሀፍ ሲዝኑ ላይ በጣም ጥሩ ሆኖ ነበረ ማለት ነው። ሮበርትሰን ባለፈው ሲዝን ላይ ነገር ግን እድሜው 31 ነው። በሴም ታይም ምን ያህል ከባድ ተቀናቃኝ እንደመጣበት ግልጽ ነው። እንደዚህ አይነት ቡድኑ ሊያሳድግ እንደሚችለው እንደዚህ አይነት ተቀናቃኝ በበዛ ቁጥር በስብስብ ውስጥ ቡድኑ ሊያሳድግ እንደሚችለው ቢገልጽም ተጠባዋቂነቱን ሊመርጠው ይችላል ብሎ ማሰብ አስቸጋሪ ነው። ሞር ወደ ኬርኬዝ ምናልባት ሊያዘነብል ስለሚችል ስሎት ማለት ነው ሮበርሰን በዚህ በቀሩት ሳምንታቶች ውስጥ በተጫዋቾች ዝውውር በሚቀረው ሳምንታት ውስጥ ትልቅ ውሳኔ ይጠብቀዋል ማለት ነው። ቢ ሮበርትሰን ከሄደ ደግሞ ወጣት ተጫዋች ባለፈው ሲዝን ላይ ከሻምፒዮንሺፕ ለብላክመን ሮቨርስ ሲጫወት የነበረው ኦዌን ቤክ የሚባላል የ22 ዓመት ወጣት ተጫዋች እንደ ባክፕ ቢ ሊቨርፑሎች ይዘው ይዘውት ሊያቆዩት ይችላሉ። ነገር ግን ሶስት ሲኒየር የሆኑ ሌፍት ባኮችን ይዞ ወደ ሲዝኑ መግባት ን የሚሆን አይመስልም ማለት ነው ቢ ሲሚካስ ወይ ሮበርትሰን ክለቡን የሚለቁበት እድል በጣም ያለ ይመስላል ማለት ነው። ይህንን እንግዲህ በጊዜ ሂደት የምናየው ይሆናል። ሊቨርፑል በጣም ጥሩ የሆነ የመስመር ተከላካይ ነው፣ ሁለቱሉም ባላንስ ማጥቃቱን፣ መከላከሉን የያዘ ተጫዋች ነው እንግዲህ ያስፈረሙት ማለት ነው። ጥሩ የክረምቱ የዝውውር መስኮት ነው ሊቨርፑሎች ወሳኝ ወሳኝ ዝውውሮች እያስመዘገቡ ያሉት ባክቱ ባክ ሊጉን ለማሸነፍ የሚያደርጉትን ጥረት የበለጠ ሙር አምቢሽናቸው በደንብ የሚያሳይ አይነት ዝውውሮች ነው እያደረጉ ያሉት ማለት ነው። እናንተ እስኪ የኬርኬዝ ዝውውር እንዴት ትመለከቱታላችሁ? ምን አይነት አገልግሎት ጥቅም ሊሰጥ ይችላል ለሊቨርፑል? ማንስ ነው ሊለቅ ይችላል ወይ መልቀቅ አለበት ብላችሁ ታስባላችሁ? ሮበርትሰን ወይ ሲሚካስ አይነት ተጫዋቾች ማለት ነው። እስኪ ሀሳባችሁን በኮሜንት መስጫው ላይ አስፍሩልኝ። ተረፈ ላይክ፣ ሼርን ሰብስክራይብ እያደረጋችሁ ለምትሰጡኝ አስተያየት ሁልጊዜም ከልብ አመሰግናለሁ። መልካም ጊዜ።